ስታ ሁሌ ሁሌ ታብላህ አይስክሪም የቀዘቀዘ ወተት ታጠጣህ ብላህ ብሎኛል አለ። እንግዲህ ሩዝ የተፈጨ ሩዝ ፈጭታ ታብላ ሩዝ ተፈጭታ ታብላ ብሏ ድንችም ድንች ተቀቅለው እንግዲህ ፈትፍታው እሱንንም እንደ ሕፃን ልጅ ማለት ነው በማሽን ተመቶ ታብላ ብሎኛለች ብለዋል። እላችኋለሁ እንግዲህ እስያስ ምግብ መብላት አንቻለም፣ መሳቅ አንቻለም፣ ውጪ መውጣት አንቻለም። ውጪ ስወጣ ሁሉም ሰው እየሳቀብኝ ነው አለ። ስልክ ውስጥ ስገባ ሁሉም ሰው እየሳቀብኝ ነው አለ። መኖር አንቻልኩ ማለ እና ሀዩት በቀንቀን ቀን ማለት ነው አይስክሪን የገዛች ጥርሱ እስከ ሲጠግን ድረስ ታብላኝ ታብላ ተብያለሁ አለ። ሩዝ ተቀቅሎ እርስ ተቀቅሎ በድንች በጣም እንትን ያለ የደቀቀ እንጂ አያበላኝም በላይኝ፣ አለ ንፋስ እንዳይገባበት በቀን ቀን ሄዶ መታጠብ አለበት፣ በቀን ቀን ደግሞ መሸፈን አለበት። እንደምታዩት ጥርሱ ሁለት ሰው አድርጎታል ማለት ነው። እኔ በሳቅ ነው የመታሁት ዛሬ በሳቅ አይቶት ማለት ነው። ወየው ወየው ሲል ማለት ነው። ወየው ወየው ሲል በስልኩ እያየው ማለት ነው። በጣም ተናዶ የሞተ ነው ማለት ነው። እና የሱ መልእክት አስተላልፈዋል ማለት ነው። ሀዩ በጣም እብድናት በጣም እብድናት። ሱሜራ ባለሽበት ቁጭ በይ ልጆች ይዘሽ ቁጭ በይ እንዳት መጪ እቺ ሴትዮ ትገልሻለች ብለዋል። እንደገና ደግሞ ሱሜያ እንዳት መጪ ብለዋል። ባለዋን ደግሞ የእንትን የሰኢድ ማለት ነው። ሰይድ በተኛበት እች ልጅ ትወገዋለች፣ የሆነ ነገር ታረጓዋለች። እኔ እየፈራሁ ነው ብለዋል። እቺ ሀይለኛ ናት። አንድ ሰው ሳትገል አትወጣም፣ አንድ ሰው ሳትገል አትወጣም ብለዋል። አንድ ሰው ሳትገል አትወጣም ብለዋል። እንግዲህ ይሄ ምስኪን ሰውየው ለምን ሊያስታርቅ ብሎ ሱሜራንም አንድ ነገር እንዳታረጋት ብሎ እንደገና ደግሞ ሲሄድም አንድ ነገር እንዳታረጎ ብሎ መጥቶ እንግዲህ ሊያዝናናትና መጥቶ ሊጠይቃት የመጣ ሰውየው፣ በመጥበሻ ሰው ቡና አፍርቶ በስነ ስርዓት እንግዳ ይቀበላል። እሷ ግን በመጥበሻ ጥርሱን አራግፋ ልጋከችው ማለት ነው። እንግዲህ ጥርስህን እስካሁን ሌላ ህክምና ምናምን ደህና ነው አሉኝ አለ። ግን ምንም ያው እሷ በቀን ቀን አይስክሪም ገዝታ እንድታበላው ቀዝቀዝ ያለ ነገር ማለት ነው። ድንችም ፈጭታ እንድታበላው ትእዛዝ ታዘውለታል በዶክተር ማለት ነው። እንደገና ደግሞ ይሄ ጥርሱን እንድታስተክል እንድታስተክል እንግዲህ ብዙ ወጪ እንዲወጣታል መቼም እንደረግፈችው ዝም አትባልም ማለት ነው። እንግዲህ ተጠንቀቁ ብለዋል። እሱ ማስጠንቀቂያ ሰጥተዋል። የሱሜራና የሱሜሪያና ማለት ነው የሰኢድ ልጆቿ ማስጠንቀቂያ ሰጥተዋል። እነዚህ ከመጡ ትገላቸዋለች። ሀዩ አብዳለች። ሀዩ ያዙኝ ልቃ ቆኝ ብላለች። አንድ ሰው ላይ ሰበባ ሳታመጣ እሷ ዝም ብላ አትቀርም። ስለዚህ ሁላችንም መጠንቀቅ አለብን። እቺ እሳት ናት ሰው አይደለችም እሳት ናት ሰው አይደለችም ብሎ እንግዲህ የእሷ ታሪክ የነገራቸው ነው። በሮምኛ ና በአማርኛ እያስተላለፈ ነው። እንግዲህ እየሳቁበት ነው። ሁላቸውም የሳቁበት ነው። እሱም ያው የተናደደ ነው። ስልክ ላይ ሲገባ ሁሉም ሁሉም እየሳቀበት ነው። በጣም ስሜቱ ተነክተዋል። በጣም ነው ስሜቱ እየተነካ ውላቸዋለሁ። ስልክ ላይ እንዳለ ስልክ እሱ ብቻ ነው። እንደገና ምኝ መንገድ ላይ ስወጣ ያዩኝና ይስቁብኛል። እንዴ እንዳያዩኝ አጎንብሼ ነው የሚሄደው፣ ብለዋል። ትስቅቅ ብለዋል ማለት ነው። ይሄ ሁሉ የሚያመጣው ማን ነው? ሀዩት ማለት ነው። ሀዩት ግን አንቺ ምን ሆነሽ ነው ግን እንደዚህ የሚያደርግሽ ማለት ነው? እንዴ ምን ሆነሽ ነው አንቺ እንደዚህ የምታረጊ? እንዴ በመጥበሻ ሰው መጥቶ ሰው ቡና ተፈልቶ በስነ ስርአት ያስተናግዳል እንጂ በመጥበሻ ጥርስ አራግፎ ይሸኛል እንዴ? እንዴ ምን አይነት ስድ ነሽ? ምን አይነት አስተዳደግ ነው ያለሽ? እንዴት ምታድጊ ነው? እንዴት ምትንቂ ነው? እንደዚህ የምታደርገው ይሄ ልጅ ማለት ነው። የፈለገ ነገር ቢሆን ይሄ ሰውዬው ታንቺ ደክሟል ለማስታረቅ ልን ለማረግ ለማስታረቅ ከአንቺ ብዙ ነገር የለፋ ሰውዬው ነው ማለት ነው። እንዴት እንደዚህ ታረጊዋለሽ? ምን አስበሽ ነው? ምን አስበሽ ነው እንደዚህ የምታደርገው ማለት ነው? እንዴ አሁን አንቺ ይሄ እንደዚ ነገር አይተሽ አኖራለሁ ትያለሽ? አረ ብስሚላሂ በጣም ነው የሚደብረው እውነት፣ በጣም ይከብዳል፣ በጣም ይደብራል። እንደዚህ አይነት ማረግሽ ማለት ነው። እኔ ወላሂ በሳቅ ነው የመታሁት። ቪዲዮውንም በደንብ አርጋችሁ ተመልከቱት ማለት ነው። ወላሂ በሳቅ ነው የፈረፈርኩት ማለት ነው። እና ቤተሰቦች ወላ እናንተ ምስት እያላችሁ ሀሳብ አስተያየታችሁ አስቀምጡ። እጅ ልጅ እንግዲህ ሱሜሪያ ና ሰይ ተጠንቀቁ፣ ልጆቻችሁ ይዛችሁ ተጠንቀቁ ማለት ነው። አሷ አንድ ሰው አንድ ነገር ሳታረግ አትወጣም ብለዋል። እንግዲህ ቤተሰቦች ከወደዳችሁ ሼር ላይክ ባረግ አበረታቱኝ፣ እላችኋለሁ። ሁላችሁም እንግዲህ በሌላ በአዲስ ቪዲዮ ላይ እስከስን መጣ ድረስ መልካም ምሽት ይሆንላችሁ።